አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ በሙሉ ድምፅ ሰጥቷል። በዘመናችን የሚሰሙ ነገሮች የጊዜውን መክፋት የሚነግሩ የሚታዩም ተግባራት የሰውን ልጅ ጭካኔ የሚገልጡ ሆነዋል። ጆሮ ቸርወሬ ለመስማት የሚናፍቅ ዓይንም መልካም ነገርን ለመመልከት የሚጓጓበት ወቅት ላይ ተገኝተናል። እናም የሚሰማው አስደንጋጭ የሚታየው አስፈሪ ሆኗል። ለወትሮ እናት የሚለው ቃል ሲጠራ ሁሉም ሰው አእምሮ ላይ በህይወትና በሞት መካከል አልፋ ህይወት የምትሰጥ የራሷን ደስታ ትታ ለልጅ ለልጇ የምትባክን ለልጇ ስትል የማትወጣው ዳገት የማትገባበት ስምጥ የሌላት ውበት ደም ግባቷን ለልጇ የምትከፍል ሴት ከተፍትላለች። እናትነት ፍቅርና መስዋዕትነት መሆኑን ሁሉም ሰው ተስማምቶ የፈረመበት ያልተጻፈ ህግ ነው። ዛሬ ከፍርድ ቤት የተሰማው ፍርድና ታሪክ ግን ይህን ስምምነት የሚያፈርስ የበርካቶችን ልብ የሰበረ የእናትነትን ክብር ያቆሸሸ የሰውን ልጅ የጭካኔ ጥግ ያሳየ የአረሜናዊነት ልክ የገለጠ ሆኗል። ጎሽ ለልጇ ስትል የሚለው አባባል ተገልብጦ የታየበትና የህፃን ልጇን ለሷ ፍቅረኛ ለልጅቷም የእንጀራ አባት በሚሆን ሰው መደፈር ለመደበቅ ስትል የአብራኳን ክፋ የገደለችው እናት የሞት ፍርድ እንደተላለፈባት ተሰምቷል። በርካቶችም በፍርዱ ጮቤ መርገጣቸውንና ለሌሎች አስተማሪ ፍርድ መሆኑን እየገለጹ ይገኛሉ። ለመሆኑ ይህ የሰሚን ጆሮ የሚያጮህ ወንጀል መቼና እንዴት የተፈጸመ ነው? ሀገራችን ዛሬ ገና ፍትህ ሰማች? ልጅነቷ የማይቋቋመውን ስቃይ እና በደል የቻለችው ህፃን ነፍሷ እንኳን ባይመለስ ግፍን የተሸከመች የልጅነት ንጹህ ነፍሷ ታርፋለች ያስባለውን የፍርድ ቤት ውሳኔ እንነግራችኋለን። በሌላ መረጃችን ደግሞ በጓደኛዋ ሴራ ተተብትባ በቻይና የሞት ፍርድ የተጠባበቀች የምትገኘው የናዝራዊት ጉዳይ ዳግም ተነስቷል። ባላሰበችው ወንጀል ተከሳ በሰው አገር በጨለማ እስር ቤት እንደምትገኝ በማህበራዊ ሚዲያ የተሰማው ከዓመታት በፊት ነበር። ነገሩ ከክስ አልፎ ከእስርም ተሻግሮ ወንጀለኛን ለመቅጣት ምሕረት በማያሳየው የቻይና ህግ የሚጣልባትን የሞት ፍርድ እየተጠባበቀች እንደምትገኝ ይታወሳል። ታዲያ ዛሬ እስራቷና በማታውቀውና እንደ ራሷ በምታምናት አብሮ አደግ ጓደኛዋ በተሰራባት ሴራ የሞት ፍርድ ሊያስቀጣ የሚችል ፍርድ እየጠበቃት በከባድ ጭንቀትና ግራ መጋባት ውስጥ መሆኗ በተሰማበት ፌስቡክ ከስድስት ዓመታት በኋላ የናዝራዊት ጉዳይ ከተረሳበት ተነስቶ የተላ ያለፈባት ፍርድ ሊፈጸም መቃረቡን የሚነግሩና እባካችሁ ድምጽ እንሆናት የሚሉ ተማጽኖዎችን ይዞ ብቅ ብሏል። ለመሆኑ ይህች ምስኪን ወጣት ሴት በሩቅ ምስራቅ ወይን ቤት ያስወረወራት ወንጀል ምንድነው? ወንጀሉን እንድትፈጽም ያደረገቻት ጓደኛዋስ መጨረሻዋ ምን ሆነ የሚለውን በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቤተሰቦች፣ በዛሬው መሰናዶ አስደሳቹን ፍርድና እግዚአብሔር ደርሶ ሞትሽን በህይወት ይቀይረው የሚል ምኞትና ጸሎት እየደረሰ ስለምትገኘው ናዝራዊት የተሰማውን አዲስ መረጃ ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን እንድትቆዩ ጋበዝን። ወላጅናት፣ ወይዘሮ ሀና በየነ ትባላለች። የድሬዳዋ ከተማ ገንደ ቆሬ ሰፈር ነዋሪ ስትሆን ከቀድሞ ባሏ ጋር የተፋታችው ይህቺ ሴት ከእርሷ ጋር እየኖረ ባለው ሌላ ወንድ ከአብራኳ የወጣችውን የገዛ ሴት ልጇን ተገዳ መደፈሯን ስታውቅ እጮኛዋ በወንጀል እንዲቀጣ ማድረግ ሲገባት የ11 ዓመት ልጇ ላይ ፈርዳ መረጃ ለማድበስበስ በማሰብ ልጇ ላይ ጫና በመፍጠር በድብደባ አካላዊ ጉዳት ከማድረስ በተጨማሪም ከአምስተ ኛ ክፍል የትምህርት ገበታና ከጎረቤቶቿ በመነጠል ከማንም ሰው ጋር ምንም ግንኙነት እንዳታደርግ በማድረግ ለብዙ ጊዜ ቤት ዘግታ አባትና ስራ ቦታ ድረስ ከእርሷ ሳትነጥላት ብትንቀሳቀስም መረጃ ለመደበቅ በቂ ሆኖ ስላላገኘችውም በስተመጨረሻም ከአብራኳ በወጣችው የገዛ ልጇ ላይ የሰራችው ተደጋጋሚ አረመናዊ ስራ ሳያንሳት እጮኛዋን ከወንጀል ለማትረፍ መረጃ ለማጥፋት ህዳር አንድ ቀን 2015 ዓ.ም ከእጮኛዋ ጋር ማለትም ከልጇ እንጀራ አባት ጋር በመተባበር ቀጥቅጠው በአምላክ ግርማን ገድለዋታል። ይህች ነጻነት የናፈቃት በደል የበዛባት ግፍ የተሰራባት ህፃን በአምላክ እናቴ ድረሽልኝ ብላ እንዳትሸሸግ አሰቃቂውና ከእናት የተደረገ ስቃይ መሆኑን ለማመን የሚቸግረውን ወንጀል የተፈጸመባት በእናቷ ሆኖ በስጋም በመንፈስም የሞት ሞት ሆኖባት ሞታለች። ይህች አንጀት የምትበላና አይደለም መደፈር ቀርቶ አጥብቆ ለመሳም የምታሳሳ ልጅ ስቃዋን ሊደብቁት ቀርቶ ለቅሰዋ የሚያንሰፈስፍ ህፃን ቀጥቅጠው ሊገድሏት ቀርቶ አጥብቆ ለማቀፍ የምታሳሳ ታዳጊን ልጅ በጭካኔ ተሞልታ ፍቅረኛ ከተባለና ለሟች ህፃን በአምላክ እንጀራ አባት ከሆነው ወንድ ጋር ተባብራ የገደለቻት እናትም በቁጥጥር ስር ውላ ምርመራ ሲደረግባት ቆይቷል። ምርመራውን ሲያከናውነው የቆየው አቃቢ ህግም እናትና የእናት ፍቅረኛ የተባለው ግለሰብ ወንጀሉን መፈጸማቸውን በሰውና በሰነድ ማስረጃዎች አረጋግጦ ፍርድ ቤቱ ፍርድ እንዲያስተላልፍ አድርጓል። በዚህም ምን ቀን ቀናትን ወልደው ወራት አመታትን ቢተኩም ፍርድ ቤቱ ተገቢውን ፍርድ ማስተላለፉ ተሰምቷል። በወላጅ እናቷና እንጀራ አባቷ ህይወቷ ያለፈው የህፃን በአምላክ ግርማ አበጋዝ ጉዳይ ዛሬ ግንቦት 15 ቀን 2017 ዓ.ም የፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የቅጣት ውሳኔ አስተላልፏል። የወንጀል ህግ ዓላማና ግብ የሀገሪቱ ህዝብና መንግስት እንዲሁም የነዋሪውን ሰላም፣ ደህንነት፣ ስርዓት፣ መብትና ጥቅም ማስጠበቅና ማረጋገጥ ሲሆን ይህንንም ከግብ ለማድረስ የወንጀል መከላከል ስራዎች ይሰራሉ። ይሁን እንጂ ወንጀል ለመከላከል በማይቻልበትና ተፈጽሞ ሲገኝ አጥፊውንና ሌላውን ማህበረሰብ ያስተምራል እና ሌላ ወንጀል እንዳይፈጸምም ለመከላከል የሚያስችል ቅጣት ህግን በተመለከተ መሰረት መሰረት እንደሚተላለፍ በችሎቱ ተጠቅሷል። ተከሳሾቹ በዘውተር ባህሪያቸው መልካም እንደሆኑና በተለያዩ በጎ አድራጎት ተግባራት ይሳተፉና ይፈጽሙ እንደነበር በቅጣት ማቅለያነት ቢቀርብም ፍርድ ቤቱ ተከሳሾቹ በዘውተር ባህሪያቸው ማህበራዊ ሴቶችን የተመለከተ ጉዳዮች ላይ ነውረኛ ተግባር የሚፈጽሙ መሆናቸውን ጠቅሶ ማቅለያውን ውድቅ አድርጎታል። በዚህም መሰረት እናቷ ሀና በየነ ገብረ ዮሐንስ በሞት እንድትቀጣ ተወስኗል። እንጀራ አባቷም አቶ ብሩክ አለሙ ተሰማ በሞት እንዲቀጣ ወስኗል። የሟች ህፃን ባምላክ አባት አቶ ግርማ በጋዝ በችሎቱ የተሰጠው ፍርድ አስተማሪና እንደ አጠቃላይ በህፃናትና ሴቶች ላይ በየቤቱ ለሚደርስ ወንጀል ማሳያ እንደሆነም ተናግሯል። በወላጅናቷና በእንጀራ አባቷ በጨቅላነቷ ህይወቷን የተነጠቀችው ህፃን ባምላክ ግርማ ህይወቷ ባይመለስም የገደሏት በሞት እንዲቀጡ መወሰኑ ውሳኔው ለሌሎች ጥሩ ትምህርት የሚሰጥ እና መቀጣጫ የሚሆን እንደሆነ ሆነም ብዙዎች ተስማምተው በፍርድ ቤቱ በተላለፈው የሞት ውሳኔ መደሰታቸውን በተለያዩ ማህበራዊ ሚዲያዎች እየገለጹ ይገኛል። ወደ ሌላኛው መረጃችን ስናምራ የምናገኛት በሰው አገር ጨለማ እስር ቤት ውስጥ እየማቀቀች የሞት ፍርዷን እየተጠባበቀች የምትገኘውን ናዝራዊትን ነው። በጓደኛዋ መሰሪ ሴራ የተነሳ በሀገረ ቻይና ኮኬን የተሰኘውን የተከለከለ እጽ ተይዞባት ወይን ቤት የምትገኘው ኢትዮጵያዊቱ ወጣት ናዝራዊት አበራ በምህንድስና ሙያ ተመረቃ ለሀገሯ ብዙ ነገር የምትሰራ ተስፈኛ ቆንጆ ዛሬም በሩቅ ምስራቅ የሞንጎል ምድር በሚገኝ ጨለማ ሸለቆ ውስጥ ተዘግብቶባት አይምሬው የቻይናውያን ህግ የሚጥልባትን የሞት ቅጣት በመጠባበቅ ላይ ስትሆን፣ አሁን የተሸመቀቀው ገመድ ወደ አንገቷ እየቀረበ ጉዳይዋ አሳሳቢ ምዕራፍ ላይ ይገኛል። የልጃቸው ባልተጠበቀ ሁኔታና በማታውቀው ጦስ መዘፈቅ ተከትሎ ወላጅ እናቷ በድንጋጤ ፓራላይዝድ እስከ መሆን ደርሰዋል። ይሄ ሰባዊነት ላለው ሰው በሙሉ ክፉኛ የሚያም አሳዛኝ ክስተት ሲሆን ናዝራዊት የመኖር ጣፈንታዋን ንጽህናዋን በሚያውቀው በእግዚአብሔር የሚወሰን ቢሆንም እንደ ሰው ግን የቻልነውን ሁሉ ብንረባረብላትና የኢትዮጵያ መንግስት እስከ ጥግ ድረስ የዲፕሎማሲያዊ ጥረት አድርጎ አንድ መፍትሔ እንዲፈጥርላት ተጽዕኖ መፍጠር ያለብን እኛ ወገኖቿንን ይላል በማህበራዊ ሚዲያ የተጋራው መረጃ። ለናዝራዊት ምንም ነገር ሳንሞክርላት የተፈራው ቅጣት ቢያገኛት መጸጸታችን አይቀርም። ስለ በዚህም ውድ ወገኖቼና ይህን ጽሁፍ ያነበባችሁ አሊያም በተለያየ መንገድ ይህ መልእክት ወደ እናንተ የሚደርስ ኢትዮጵያውያን በሙሉ በአንዲት ጣታችሁ ብቻ ሼር የምትለውን በመጫን እንዲሁም ይህ መረጃ ብዙዎች ጋር እንዲደርስ በተለያዩ መንገዶች በማሰራጨት ጉዳዩን ብሔራዊ አጀንዳ የማድረግ ኃይሉ እንደ ዜጋ አላችሁና ከምንም ጉዳይ አስቀድማችሁ ስለ ናዝራዊት መልእክቱን ተቀብላችሁ ለሚመለከተው የመንግስት ቢሮ እንዲበቃ አድርጉ፣ በጸሎታችሁም አስቧት የሚለው ይህ አሳ አሳዛኝ ታሪክን የያዘና ምንም በማታውቀው በጓደኛዋ ምክንያት አደንዛዥ እጽ ይዛ በመገኘቷ በቻይና ሀገር የሞት ፍርድ እየጠበቃት ያለችን ወጣት እንድናግዛት መልእክት ተላልፏል። ይህም መልእክት የተላለፈባት የሞት ፍርድ እየተቃረበ መሆኑንና ከኢትዮጵያ መንግስትም እንቅስቃሴዎች በመቆማቸው ምክንያት እንዲሁም ነገሩ በህዝብ ዘንድ እየተረሳ በመሆኑ ማድረግ የምንችለውን ብናደርግ መልካም ነው በሚል ነገሩ እንደ አዲስ እንዲነቃቃ በማህበራዊ ሚዲያ ተለቋል። እኛም አምላክ እውነቷ። ሞቷን እንዲያወጣላትና ነገርን ሁሉ የሚቀይር እግዚአብሔር ሞቷን በህይወት ቀይሮላት ለሀገሯ በቅታ ከቤተሰቦቿ ጋር እንድትገናኝ እየተመኘን የዛሬውን መሰናዶ አበቃን። ዳግም በሌላ ማህበራዊና ወቅታዊ ጉዳዮች እስክንገናኝ በያላችሁበት ሰላም